ሄላን ሰላሞችና የተከበራችሁ፣ እንዴት ናችሁ? ታናች ያት ማለት ነው። ዛሬ የሰራሁት ለሐም ሳሎና ሰርቻለሁ። እንግዲህ ያው ላሳያችሁ ትንሽ ወጭ አድርጌ ብዬ ነው የምታዩት። ለሐሚ ይህንን ይመስላል። ለሐም ሳሎና ነው የሰራሁት ከነጭ ሩዝ ጋራ ማለት ነው። በመጀመሪያ ለሐሙን ቀቅያለሁኝ ሽንኩርት ጨምሬ ቀቅዬ ማለት ነው። የብቻው ቀቅዬ በቀቀልኩበት መረቅ ነው ሳሎና የሰራሁት። እሱን ተቀ ለሃሚን ቀቅዬ ለአንድ ሰዓት ያህል ከቀቀልኩት በኋላ ሽንኩርት ከትፌ፣ ነጭ ሽንኩርት፣ ጀንጀቤል ቶም ማለት ነው ቲማቲም፣ እነሱን ቃሪያ አድርጌ አቁላልቼ በመጀመሪያ ሽንኩርት፣ ቀጥሎ ደግሞ ቃሪያ ጨመርኩኝ ማለት ነው። ከዛ ያላችሁ መጨመር ትችላላችሁ፣ ጀንጀቤል፣ ቲማቲም ቅመማ ቅመም ጨምሬ ያለው ከሁሉም ቅመማ ቅመም ማለት ነው። ነጭ ሽንኩርት ጨምሬ ነው። ይሄንን የመሰለ ሳሎና የሰራሁት ሳልሳ ማጁን አልጨመርኩም ማለት ነው። በቲማቲም ብቻ ነው የሰራሁት እና በዚህ ተቆላልታችሁ እንደዚህ አድርጋችሁ ሰርታችሁ ሞክሩት። በጣም ቆንጆ ነው ማለት ነው። ይህን ይመስላል። በጣም ይጣፍጣል፣ ቆንጆ ነው። እናንተም ስሩና ማለት ነው፣ ሞክሩት። በመጀመሪያ ግን ለሀሚን ቀቅዬ ነው እንደነገርኳችሁ፣ የብቻው አቆላልቼ ምናምን የሰራሁት ላይክ ሰብስክራይብ እያደረጋ የተሳደኑ ተቀላቀሉ፣ ኮሜንት አትርሱ፣ ላይክ አትርሱ ማለት ነው። ላይክ ደግሞ አትርሱ፣ ኮሜንት እጽፋችሁ ላይክ የማታደርጓላችሁ። እና አሁን በመጨረሻ ምንድን ነው የምጨምረው ማለት ነው? ኮስብራ እጨምራለሁ። ኮስብራን ከጨመርኩ በኋላ አጠፋለሁ ማለት ነው። ተጎኝ አብራችሁ ተከታተሉ። ላይክ እና ሰብስክራይብ ሽር እያደረጋችሁ አበረታቱኝ ማለት ነው። እኔ እርድ አልጨመርኩም። እርድ በነገራችን ላይ እርድ እኔ አልጨመርኩም። በራሱ ቅመማ ቅመም ሁሉንም ጨምሬያለሁ። እንዳልኳችሁ እርድ ብቻ ነው አልጨመርኩም። እናንተ መጨመር ትችላላችሁ ከወደድ ማለት ነው። አዳዲሶች ላይክ ሰብስክራይብ፣ ሼርም እያደረጋችሁ ቤተሰብ ሁኑ። ነባሮችም ደግሞ ተጎኝ ሁኑና አበረታቱኝ ማለት ነው ውዶቼ። እንግዲህ አብረን ተያይዘን ወደፊት እንጓዝ ማለት ነው። ላይክ ማድረጋችሁን አትርሱ። ቤተሰብ ሁኑ። በኮሜንት መልሳለሁ። ሼር እያደረጋችሁ ቤተሰብ ሁኑ። ከነጭ ሩዝ ጋ ነው የሰራሁት እንግዲህ። ነጭ ሩዝ ሰርቻለሁ ይመስላል። ቆንጆ ሳሎና እናንተ ሞክሩት። ነባሮችን ተጎን የሆኑ ማለት ነው ነባሮችን ተጎን የሆናችሁ አበረታት ላለው ይሄን ይመስላል። አሁን ሳቴ ማጣፋው ማለት ነው። ባይ ባይ። ላይክ ኮሜንት ሸር እያረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ላለው ምን አጠፋዋለሁ ማለት ነው ውዶች። ጨርሻለሁ። ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ይህን ይመስላል። ላይክ ማረጋችሁን አትርሱ። ጨርሻለሁ ማለት ነው። አጥፍቻዋለሁ። ሁላችሁም ቤተሰብ ሁኑ።